ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉንም። የአማራ ፋኖ ብሔራዊ ኃይል አፋበሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ፋና የውዌ ክፍለ ጦር የጸጥታ ስራን በመከወል ላይ እያለ ጥቃት ለመፈጸን የመጣን የጠላት ኃይል አሳፍሮ መመለሱ ተገለጸ። ዛሬ ጥቅምት 12 ቀን 2018 ዓ ም ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና የውዌ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣን የጠላት ኃይል አይቀጡ ቅጣት በመቅጣት አሳፍረው ወደ መጣበት እንዲመለስ ማድረጋቸውን የአፋ ባህር ሰሜን አማራ ቀጠና በላይ ዘለቀ እዝ አምስተኛ ኮር ህዝብ ግንኙነት መምሪያ ኃላፊ ፋኖ አብነት ሞላ ሚለሚዲያዎች ገልጿል። የአገዛዙ ውጡት ቆራጭ ሰራዊት እንደደረሰም የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃ የደረሳቸው ፋኖቹ በጨበጣ ውጊያም በርካታ የጠላት አሽከሮቻቸውን እስከ ወዲያኛው መሸኘታቸው ተረጋግጧል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራንዝ ማክሰኝት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህን ቴክኒክ ተጠቅሞ ፋኖን ለመማረክና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል ሲል የአፋ ባህ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ አርበኛ አብነት ሞላ ለሚዲያችን ባደረሰው መረጃ ገልጿል። በተመሳሳይ የአፋ ባህ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ ሽመለ ጋራ የመሸገው የአገዛዙን ጥምር ኃይል ክፉኛ ሙትና አድርጎታል። በትላንትናው ዕለት ጥቅምት 11 ቀን 2018 ዓ.ም ሽመለ ጋራ የመሸገው ጥምር የአገዛዙ አሸርጋጅ ጸረ አማራ ቡድን በሀገር መከላከያ ስም በዘር ፖለቲካ የሰከረው በነበልባሎቹ ደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ ከመይሳው ካሳ ሁለተኛ ኮር አጣናዋሴ ለጦር ባባዬ ብርጌድ ጋር በመጣመር ከንጋቱ 11 ሰዓት ጀምሮ ወደ ሽመለ ጋራ ከተማ ዘልቆ በመግባት ሙሉ ቀኑን ሲያበራዩት ውሏል ነው የተባለው። አንድ ምሽግ በማስለቀቅ ከከተማው በማስወጣት ኮንክሪት ምሽግ ውስጥ ተቀብሮ ውሏል። ሌሎች የአጣናዋሴ ሁለት ብርጌዶች የጠላት ኃይል ጭማሪ እንዳይመጣ በር በመዝጋት ከፍተኛ ርብርብ አድርገዋል። ሙሉ ቀኑን በመፋለም ከተማውን ሙሉ ቀን መቆጣጠር ተችሏል። የአጣናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳስረዳን በዚህ አውደ ውጊያ የምርኮኛው የብርሃኑ ጁላ ጥምር ኃይል በጊዜው በውል ያልታወቀ ነገር ግን ከፍተኛ ቁጥር ያለው ሙትና ቁስለኛ ተስተናግዷል። እንደተለመደው ክፉኛ ሲቀጠቀጥ የአጸፋ የከባድ መሳሪያ ተኩስ በያቅጣጫው በመተኮስ በንጹሀን ላይ የሽብር ስራ ሰርቷል። የአርሶ አደሩን ሰብል ጎርቷል። አንድ የጭነት አይሱዙን እስከ ጭነቱ በሞርተር አጋይቷል ተብሏል። የአፋ ባሃ ቴዎድሮስ እዝ ጎጃ ማገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን ተቆጣጥረዋል ተባለ። ታምረኛው ጎጃ ማገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ፋኖች ታላቅ ጀብድ ሰርተዋል። አንድ ከተማም ተቆጣጥረዋል። ችጓሊ ከተማ የሚገኘውን የአረመኔውን ጡት ቆራጭ ካምፕ ሙሉ በሙሉ የአስር አለቃ ኤፍሬም አጥናፉ ልጆች ቆንጆቹ ሙሉ በሙሉ ተቆጣጥረውታል። በዚህም መሰረት የጠላት ሎጂስቲክ ሙሉ በሙሉ የተማረከ ሲሆን ቀንደኛ የስርዓቱ የጭን ገረድ ባንዳ በቁጥጥር ሰር ውሏል። ነው የተባለው ብዛት ያለው ሚሊሻና አድማ ብተና ወደ ላይኛው ሲላ ገሚሱ ቁስለኛ ሆኗል ሲል ይበልጣል እውነቱ የክፍለ ጦሩ ቃል አቀባይ ገልጿል። ይህ በእንዲህ እንዳለ ሶስት የአገዛዙ የኮማንዶ አመራሮች ፋኖን ተቀላቅለዋል። የስርዓቱ ኢሰባዊ ድርጊትና የህዝቡን ጭፍጨፋ በውል የተረዱ የሰራዊት አባላት የብልጽግናን የጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ መቀላቀላቸውን የአፋ በሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ ሀብታሙ የሱፍ ገልጿል። ል ከአገዛዙ በመክዳት ወደ ፋኖ የገቡት ኮማንዶ ሃምሳ አለቃ ግርማ ማንደፍሮ፣ ኮማንዶ 10 አለቃ ንብረቱና ኮማንዶ ታደሰ ደምሴ ከእነ ሙሉ ትጥቃቸው አፋ ባሃት ዮሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ነብርጌዳ አለማየው ከቤሻ አለቃን መቀላቀላቸው ፋኖ ሀብታሙ የሱፍ አክሎ ገልጿል። አለም ላይ ያልተደረገ ጭካኔ በአይናችን ከማየታችን በላይ ምን ልንጠብቅ ነው? የማንም ወንበር አስጠባቂ ሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናይም። ከዛሬ ጀምሮ የት የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ሊፋለም ይገባል። ለጓዶቻችንም አጥንታችንን የምንከሰክስለት ደማችንን የምናፈስለት ግልጽ አላማ በሌለበት በየቦታው ከምንሞት ኑና ከህዝባችን ጎን ቆመን አብረን ሰው በላውን ስርዓት እንታገል ሲሉም መልእክት ማስተላለፋቸውን ፋኖ ሀብታሙ የሱፍ አክሎ ገልጿልም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ብሩኬ ደምሴ ክፍለ ጦር ለህዝብ አገልግሎት ሰጪ ተቋማት ሰራተኞች ስልጠና ሰጠ። እንደሚታወቀው የአብይ አህመድ ስርዓት ከቀን ወደ ቀን እየፈረሰ መምጣቱ የሚታወቅ ሀቅ ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ብሩኬ ደምሴ ክፍለ ጦር የአገዛዙ መከላከያ ኃይል ታሪካዊ ቦታ የሆነችውን የግሸ ራቤል ወረዳን ይዞ በህዝባችን ላይ ያለ የሌለውን በትሩን በአሰቃቂ ሁኔታ በግፍ ሲፈጽም የቆየ መሆኑን የሚታወቅ ነው። ሆኖም ከሳምንታት በፊት በህዝባችን ላይ የሚደርሰውን እንግልትና ስቃይ የሰሙ የአሳምነው አናብስቶች አስደናቂ የውጊያ ስልት ተጠቅመው ከተማዋን መቆጣጠራቸው ለማህበራዊ ሚዲያ ማጋራታችን የሚታወቅም ሀቅ ነበር። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ የፋኖ በትርን መቋቋም ሲያቅተው የመንዝና ግሽ አውራጃ የሆነችውን ገሸራቤል ወረዳን የህዝቡን ንብረት፣ የተለያዩ የህዝብ መገልገያ ተቋማትን ባንክን ጨምሮ ዘርፎ የሄደ ቢሆንም የእዙና ለጦሩ አመራሮች በተገኙበት የወረዳዋን ሰላምና ጸጥታ ጎን ለጎን ከመጠበቅም አልፎ ምሁርነትና አማራነት፣ የፋኖ የትግል መስመር ፋኖነትና የቀጣይ የስራ አቅጣጫ በተለያዩ የፖለቲካ ዘርፎች ስልጠናው ተሰጥቷል። በስልጠናውም እንደሚታወቀው በጦር ጠበብቶች በሚመሩ የአሳምነው እዝ ልጆች ሰፋ ያለ ግንዛቤ መስጠትም ተችሏል ሲል አፋብሃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክል መረጃውን አጋርቶናል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ዐጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባት ክፍለ ጦር በሚያስተዳድራቸው ቦታዎች በፈረድ ውሃ ቀበሌ ስር የሚገኙ ማህበረሰብ ጋር ውይይት ተካሂዷል። ዐጼ ዘርዓ ያዕቆብ አንደኛ ኮር በስሩ እንደ ንስር ተወርዋሪ ክፍለ ጦሮች ውስጥ ካሉት የሰባት ለሰባት ክፍለ ጦር አሁን ላይ ስለ ፋኖ ያለው ቁመናን ከትግሉ ጎን ለጎን ግንዛቤ ባሳለጠ መንገድ የክፍለ ጦሩ አመራሮች በተገኙበት ውይይቱ ተካሂዷል ነው የተባለው። በመሆኑም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አንደኛ ኮር የሰባት ለሰባት ፍለጦር ወታደራዊ አስተዳደር አርበኛ ፋኖ እንዳለ ሸዋዬ የሰባት ለሰባት ክፍለ ጦር ወታደራዊ አዛዥ አርበኛ አረጋ ሙሉ ነበ መሆን ህዝቡና ፋኖ የመሪና የተመሪ አስተዳደራዊና ስትራቴጂካዊ የፋኖ ቁመና ከማህበረሰቡ ጋር ስላለው ትስስርም ሰፋ ያለ ግንዛቤ የተፈጠረበት ውይይትም ተካሂዷል። ህዝቡም አማራ በመሆናችን ብቻ የኦሮሞማው አረመኒያዊ መንግስት ስልጣን ከያዘበት ቀን ጀምሮ በየሄርንበርስ ስንሰቃይና ስንንገላታ ነው የኖር ነው መላው ህዝባችን የሚያውቀው ሀቅ ነው። ቢሆኖም ግን እኛ ዛሬ በልጆቻችን በፋኖ ኮርተናል፣ አኩርታችሁናል፣ በርቱልን፣ ወደ ትግሉም ያልተቀላቀሉ ልጆቻችንን ውሰዱና አሰልጥኑና አስታጥቃቸው ትግሉን ባጭሩ ጨርሱልን በሚል ቁጭት በተሞላ አንደበታቸው ለአሳምነው ልጆች አስተላልፈዋል። በመጨረሻም የሰባት ለሰባ ወታደራዊ አስተዳደር አርበኛ ፋኖ እንዳለ ሸዋዬ ፋኖነት የአማራ የነጻነት ተምሳሌታችን ነው። እኛም ፋኖች ወደዚህ ትግል የገባነው ወደን ፈቅደን በአጭር ቀን ይህን አረመንያዊ ስርዓት ከአራት ኪሎ ቤተ መንግስት ነቅለን እንደምንጥለው እርግጠኛ ነኝ። ጥያቄያቸውን ተቀብያለሁ፣ እናደርጋለን በማለት ውይይቱ ቅንነት በተሞላበት መንገድ ተጠናቋል ሲል አፋብሃ ደቡብ አማራ ቀጠና አሳምነው እዝ ነው መረጃውን ያጋራን። በሌላ ዜና የአብይ አህመድ ዙፋን አስጠባቂ አራዊት ሰራዊት መፈራረሱን ቀጥሏል። የአብይ አህመድ አፓርታይድ የግፍና ጭቆና አካሄድ የተረዱ የመከላከያ አባላት ስርዓቱን በመክዳት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝን መቀላቀላቸውን ቀጥለዋል። ሰሞኑን የአብይ አህመድ የግፍ አገዛዝ ያስጠላቸው ራሱን መከላከያ ብሎ የሚጠራው የአራዊት ስብስብ አመራርና አባላት የአማራ ፋኖ ብሔራዊ ኃይል ደው አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድን ተቀላቅለዋል። ከስርዓቱ የግፍ አገዛዝ በየጊዜው እየወጡ የፋኖ ኃይልን የሚቀላቀሉ የመከላከያ አባላት እየጨመረ መምጣታቸውን ተከትሎ የሰራዊቱ የመዋጋት የአካልና የሰንቦና አቅምም እየተዳከመ መጥቷል። በዚህም የተደናገጠው የአብይ አህመድ ስርዓት የኦሮሚያ ልዩ ኃይልን ራሱን ያ ሰራዊት ብሎ የሚጠራውን አራዊት ሰራዊት የደንብ ልብስ አልብሶ በማስገባት የሴት ጡት መቁረጥ መጀመሩ ለአማራ ሕዝብ ያለውን የቆየ ጥላቻ ማሳያ ሆኖ የቀጠለ ሲሆን ከአገዛዙ በመክዳት አፋብሃ ደቡብ አማራ ቀጠና ሳምነው እዝ ከሰም ክፍለ ጦርን ሲቀላቀሉ የአፋብሃ ደቡብ አማራ ቀጠና ሳምነው እዝ ምክትል አዛዥ ለኦፕሬሽንና ለአምሳ አለቃ ካሳ ጌታቸውና የአፋብሃ ደቡብ አማራ ቀጠና ሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታው ሻረው ደማቅ አቀባበል አድርገውላቸዋል ተብሏል።

ባለፉት ቀናት ተደጋጋሚ የድሮን ጥቃቶች ሲፈጽም የነበረው አገዛዝ አሁንም ከፍተኛ የድሮን ቅኝት እያደረገ እንደሆነ ምንጮች ገለጹ። በጥቂት ቀናት ውስጥ ሰሜን ወሎ ላይ ብቻ ከ33 ጊዜ በላይ የድሮን ጥቃት የፈጸመው አገዛዙ አሁንም ተጨማሪ ጥቃት ለመፈጸም በራያ አላማጣ፣ ዋጃ፣ ጥሙጋ አየር ማረፊያ፣ ሰሌን ውሃ፣ ኩቢ፣ ደርባ፣ ራያ ቆቦ አዲስ ቅኝት አካባቢዎች ላይ ትናንትና ማለትም ጥቅምት 11 ረፋድ የጀመረ ዛሬ መረጃ ውስጥ እስከተጠናከረበት ጊዜ ድረስ ቅኝት እያደረገ እንደሚገኝ ከአካባቢው ነዋሪዎች የተገኘ እንደሚገኘው የመረጃ ምንጭ አረጋግጧል። በተመሳሳይ ዛሬ ጥቅምት 12 ቀን 2018 ዓመተ ምሕረት በጎጃም ቀጠና በተለያዩ አካባቢዎች ከፍተኛ የሆነ የድሮን ቅኝት እየተደረገ ነው ሲሉ የፋኖ ኃይሎች አሳውቀዋል። አገዛዙ ማህበረሰቡን የስነ ልቦና ጫና ውስጥ ለመክተት ተደጋጋሚ ጥቃቶችንና ቅኝቶችን እያደረገ ነው። የዕለት ከዕለት እንቅስቃሴዎች እንዳናደርግና ማህበረሰቡን በፍርሃት ቆፈን ውስጥ ሰቅዞ ለመያዝ ድሮንን በስፋት እየተጠቀመበት ነው። ማህበረሰቡ ለደስታም ሆነ ለሀዘን ለመ መሰባሰብ እንዳልቻለና ወቅቱ የሰብል ስብሰባ ወቅት እንደመሆኑ አርሶ አደር ተሰባስቦ ሰብሉን እንዳይሰበስብ የድሮን ጥቃት ይፈጸምብኛል ብሎ ስጋት ውስጥ ገብቷል ሲሉ ስማቸው እንዲገለጽ ያልፈለጉ በንግድ ሥራ ላይ የተሰማሩ የራያላማጣ ነዋሪ ለኢትዮ 251 ሚዲያ ገልጸዋል። ግጭቶች ቆመው ለሰላምና ለእርቅ እድል እንዲሰጥ አቡነ ማቲያስ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማቲያስ በአገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ እድል እንዲሰጥ የቅዱስ ሲኖዶስ ጉባኤ በበኩሉን ጥረት እንዲያደርግ ጥሪ ያቀረቡ ሊቀ ጳጳስ አቡነ ማቲያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በአገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላምና ለእርቅ እድል እንዲሰጥ ጠይቀዋል አቡነ ማቲያስ ቤተ ክርስቲያን የገጠማትን ፈተናና መውሰድ ያለባቸውን እርምጃዎች ባመላከቱበት በዚህ መልእክታቸው ላይ በአገራችን ያለውን ያለመረጋጋት በሕዝባችን አጠቃላይ ስነ ልቦና በአገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማቲያስ በመልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በአገራችን ፖለቲከኞች በመሆኑ ነገሩ የተሳሰበና የተራዘመ እንዲሆን ማድረጉን ጠቅሰዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በ በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለውም የነገው ትውልድ ልማታዊ ተስፋ እውል ሊሆን የሚችለው ሰላምና አንድነት ሲኖር ነውና፣ መንግሥት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። አቡነ ማቲያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባ የመጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉርለት በስፋት ይታያል ሲሉ ተናግረዋል። ፓትርያርኩ በመልእክታቸውም ላይ ታይቷል ያሉትን ክፍተት ሲዘረዝሩም ለተሰየምንለት መለኮታዊ ተልእኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። ይህ ክፍተት የእምነቱን ተከታዮች በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚዲያ ቀለ መሆኑን ጠቅሰዋል። በእነዚህ አበየት ጉዳዮችና በሌሎች ጉድለቶች ላይ ፈጣን ቆራጥና አዋጭ የሆነ ስራ ካልሰራል ወደፊት የቤተ ክርስቲያንን ሕልውና ጥያቄ ውስጥ እንደሚከት ተናግረዋል። ከዚህም ባሻገር የአገሪቱ የሰላም ሁኔታ መቀዛቀስ ተጨማሪ ጉድለት በቤተ ክርስቲያን ላይ እያስከተለ መሆኑን ጠቅሰዋል። የአገሪቱ ባለው የሰላም እጦት የተነሳ የቤተ ክርስቲያኒቱ ተከታዮች የመንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለሞት ለጉዳት ሀብታቸው ለዘርፊ እና ለውድመት መዳረጉንም ዘርዝረዋል። ይህም ሁሉ ሆኖ ፍትህን እያገኙ አይደለም፣ አብያተ ክርስቲያናትም፣ ምዕመናንም ፍልሰት እየተዘጉም እየተቃጠሉም ነው ሲሉ ቤተ ክርስቲያንና ምእመኖቿ ላይ እየደረሰ ነው ያሉትን በመልእክታቸው ላይ ጠቅሰዋል። አቡነ ማቲያስ ከተለያዩ አቅጣጫዎች የሚሰነዘሩ የስም ማጥፋት ዘመቻ የቤተ ክርስቲያንን እምነት ከመንቀፍና ከማብጠልጠል አልፎ የቅዱሳን ስዕል በአደባባይ እስከ መቅደድ ተደርሷል በማለት ከወራት በፊት በማህበራዊ ሚዲያዎች ላይ የታዩ ክስተቶችን ጠቅሰዋል አድርጓል። ሊቀ ጳጳሱ አክለውም የቤተ ክርስቲያኒቱ መለያ የሆኑ ንዋየ ቅዱሳትና ልብሰ ተክህኖ፣ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈሩ ይገኛሉ ሲሉ ቤተ ክርስቲያኒቱ ገጠማት ያሉትን ወቅታዊ ችግር ገልጸዋል። ይህ ድርጊት የሀገሪቱን ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማትያስ ሆኖም ግን በህግ የሚጠየቅና የሚያስቆም አካል አልተገኘም ብለዋል። ቤተ ክርስቲያንም በዝምታ መመልከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄ የሚያገኘው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል ብለዋል። ውድ የብላክ ላየን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላየን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ